የአረብ ደላሎችን ብናገኝ ወይም በአረብ ደላሎች ብንመጣ እርግጠኛ ነኝ ውጤታሞች እንሆናለን ማለት ነው። ይችን መዳም እኔ በጣም ብዙ ጊዜ እከታተላታለሁ። ምክሯ አይጠገም፣ የእናት ምክር በሉት ማለት ነው። የተለያዩ አገር ዜጎችን ወደ ቢሮዋ ታስመጣለች፣ ወንዶችንም ሴቶችንም ማለት ነው። ግን ወደ ስራ ቦታ ከመላኳ በፊት እንዴት ቁጭ አድርጋ እንደምትመክራችሁ በቃ አንዳንድ የማሳስባት የኔ መዳም ሁሉ ትመስለኛለች። ወላይ ምክሯ በቃ ይሄ ነው ሌላውን ተውትና ግዴታ የሆነብን ነገር ብቻ ሳይሆን የምትናገረው መብታችን የሆነውን ነገር ትንሿን ነገር ራሱ ማለት ነው። ለምሳሌ ብዙ ቤት በሚባል መልኩ ከምሳ ሰዓት በኋላ የረፍት ሰዓት አለን አይደለ? ያችን የረፍት ሰዓታችን ራሱ ስራ ቢኖር እንኳ ስራችን አቁማችሁ ለረፍታችሁ ቦታ ስጡ የምትል ሴት ነች ማለት ነው። ስራችን እንዴት መስራት እንዳለብን ራሱ ብቻና አድርጋ ነው የምትናገር። ከአረቦቹ ጋር ሊያስማማን ወይም ሊያግባባን የሚችልና የማይችለውን ነገር ራሱ ጠንቅቃ ስለምታውቅ ብትና አድርጋ ነው የምትናገረው። እንዲሁም መዳሞች ወደ ቢሮ መጥተው ሰራተኛን ይዞ ሊሄዱ ሲሉ በጣም ብዙ ነገር ነው የምትላቸው። ዝም ብላ ገፍትራ አንኩሰ ዱብላ እንደኛ ዜጎች አሰጣቸውም ማለት ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። አሁን አረብ ሀገር ላይ እየኖራችሁ ያላችሁበት ቤት አልመቻችሁ ብሎ ሀገር ወይንም ቤት ቀይራችሁ ወደ ኢትዮጵያ ከገባችሁ በኋላ ድጋሚ መሰደድ ለምትፈልጉ እንደማንም ብላችሁ ወደዚች ሀገር ብትሰደዱ እመኑ ውጤታማ ትሆናላችሁ ሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለው እንዴት ናችሁ እኔ ያለው አልሐምዱሊላ ሎይሙ ሸቃሪት ነኝ ዛሬም በአዲስ ሂዶ መጥቻለሁ አብራችሁን ቆዩ ለቻናሉም አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ሆኖ አትከፍሉበትም ከመጣችሁ የቀር ላይክ አድርጉት ብዙ ቶች ጋር እንዲደርሰው ማለት ነው እና ውድ ቤተሰቦቼ በዚች መዳም ዙሪያ ከአሁን በፊትም ቪዲዮ ዛሬም ድጋሚ መጣ። ሁሌም ነው የምከታተላት። በነገራችን ላይ በዚህ አጋጣሚ አዲስ መጣችሁ ከአሰሪዎቻችሁ ጋር መግባባት ላቃታችሁ ቶቼ የዚችን መዳም ምክር በየጊዜው ብሰሙ አረበኛ የምትችሉ ከሆነ እመኑን ትለወጡበት አላችሁ። በርግጥ አስተርጓሚም አላት። ለእያንዳንዱ ሀገር ዜጋ አስተርጓሚ ያለ። ለምሳሌ አዲስ ሰራተኞችንም ትቀበላለች። ለነሱ ኢትዮጵያኖች፣ ለምሳሌ ወንድ አስተርጓሚ ያላት እና በጣም ደስ የምትል አረብ ነች። እሱ ምንድነው የምሰረው ቢሮ ውስጥ ነው። የአረብ ቢሮ ውስጥ ሰራተኞችን ትቀበላለች እና እንዳልኳችሁ ተቀብላ ሰራተኞች ማመናጨቅ ምናምን በእሷ ቤት የለም። ንግግሯ ራሱ እንዴት እንደሚጣፍጥ ማለት ነው፣ ትህትናዋ ራሱ። እና ለዚህም ነበር ቀደም ሲል ከኢትዮጵያ ወደ አረብ ሀገር ስንመጣ አረብ ሀገር ላይ ካለው ቢሮ ላይ የሀበሻ ደላሎችን ከም እኛ እንዴት ነው የሚያደርጉን፣ ስልካችን ይቀሙናል አደል፣ ያመናጭቁናል አደል፣ ለአረቦች አድልተው ብዙ ነገር ነው የሚያደርጉን አደል። እሷ ግን ላወላ አረቦች ራሱ ሊወስዱ ሲመጡ ለአረቦች ራሱ ማድረግ ያለባቸውን ነገር አስጠንቀቀ ተናግራ ነው እንጂ ዝም ብላ እንደኛ ገር ደላሎች እንኮሰዱ ብላ ትወረውርም ማለት ነው። እና ሰራተኞቿንም ደግሞ በሚገባ ትመክራለች ከመላኳ በፊት። ለምሳሌ እንግዲህ ቀደም ሲል እህቶቻትን ስትመክራቸው ሰምታቸዋል። እሱ ምንድን ነው እናንተ የመጣችሁት ለሽቁል ነው ለስራ ነው አደለ እያለች፣ አዎ አሏት። ለስራ እስከመጣችሁ ድረስ በስራ ሰዓት አበደን በጭራሽ ስልክ እንዳትይዙ ብላለች። ስልካችሁን ክፍላችሁ ውስጥ አስቀምጡ። በስራ ሰዓታችሁ ከመዳማችሁ ጋር እንድትግባቡ ከፈለጋችሁ ስራችሁን ስሩ። ስልክ አትያዙ፣ በስራ ሰዓት ብላ ተናገረች። እንዲሁም ሌላኛው ደግሞ እናንተ የማታውቁት ነገር ካለ ጠይቁ። አለማወቅ ወንጀል አይደለም፣ ጠይቁ። እንዴት ነው መስራት ያለብኝ? ምን ላድርገው በሉ ሳታውቁ ደግሞ የሆነ ስህተት ከሰራችሁ መዳማችሁን ይቅርታ ጠይቋት፣ ሶሪ በሏት አለች። ሌላኛው ደግሞ መዳማችሁ የሆነ ስትጮህባችሁ ተናዳ፣ ምናምን ያልሆነ ነገር ስትናገራችሁ እናንተም አብራችሁ ተቀጥላችሁ መናገር የለባችሁ። ሀታ ምንም እንኳ ጥፋት ባይኖርባችሁ ቻሏት፣ አሳልፏት አለች ማለት ነው። ያኔ በአደብ ያደገች ሰራተኛ ሴት ሁሉም ሰው ይወዳታል እና እሷ ስትናደድባችሁ እናንተ ሀታ ጥፋተኛም ባትሆኑ ዝም በሏት። ከዚያ ግን ከቆየሽ በኋላ ከበረደላት በኋላ ምንድነው ጥፋት ብላችሁ ዳችሁ ጠይቁ። ጥፋት ካለባችሁ ማማሶሪ በሏት ይበሏል። ከሌለባችሁ ግን ለምን እንደዚህ አይነት የሚያላደረኩም ብላችሁ በግልጽ ተወያዩ ብላለች ማለት ነው። ግን እሷ ስትጮህ እናንተ ማብራችሁ የምትጮሁ ከሆነ ስራችሁ ይበላሻል። ከስራ መበላሸትም ማለት ነው ሌላ ነገር ውስጥ ልትገቡ ትችላላችሁ ብላለች። ይሄ መህትራም የሚባለውን ነገር አረቦች በነገራቸው ላይ በጣም ነው የሚጠቀሙበት። ይሄን ነገር ወላሂ እሱ ምንድነው መቻቻል የሚለውን ነገር ገብቷቸዋል። መከባበር የሚለውን ነገር በጣም ያምኑበታል። ለምሳሌ አይታችሁ ከሆነ አረቦችን፣ መዳሞችን ከሚያናዳቸው ዋናው ትልቁ ነገር፣ ዋናው ማለት ነው፣ መዳማችን ጠርታን ሂደን ከእሷ ፊት እሷ እያወራችን እኛ ጥለናት ብንመጣ የሌለ ነው የሚናደዱት በጣም። እኔ ማለት ብዙ ነገር አድርጌ አውቃለሁ ግን መዳሜን የመጨረሻ የሚያበሳጫት ይሄ ነገር ብቻና ብቻ ነው። በሌላ ነገርም ትበሳጫለች ግን ይሄ ኤብ ነው የሚሉት ገባቸው። እሷ እያወራቻችሁ እናንተ ጥላችኋት የምትመጡ ከሆነ እሷ እያናገራቻችኋችሁ በምንም ዙሪያ ይሆን ሀብታኛ አኩርፈን እኮ ነው። በምንም ዙሪያ ይሆን ጥለና ከመጣም ወፊታችን ካዞርንባቸው ኤብ ነው። ይቺ መዳም በተደጋጋሚ ራሱ ትላለች። እንደው የሚገርማቸው አንዳንዴ ዝም ብዬ ሰማት መዳሜ ሁሉ ነው የምትመስለው ወላሂ አካል ከእኔ መዳም ጋር የምታወራው ነገር ሰራተኛ ካሰሪው ጋር ተግባብቶ እንዲኖር የሚያደርጉትን ነገርና እንዳይግባቡ የሚያደርጋቸውን ነገሮች ብትናድርጋ ነው የምትናገረው። የእኔም እንደዚህ ጸባይዋን ሁሉ ነገሯን ትናገራለች። ይህን ካደረገችልኝ ምን አገባኝ ብላ ቤቷን እንዳለ ለቃ ነው የምሰጣችሁ ማለት ነው። እና መዳሞቻችሁ እያወሯችሁ ፊታችሁን አትዙሩ፣ ረግጣችሁ አትሄዱ። አንዱ ይሄ ስራችሁን ሊያበላሽባችሁ ይችላል ማለት ነው። ስልኩ እንኳን ያለችው ሁሉም አይደለም። ለምሳሌ እንደ ምን ያሁን ስልክ ካለች እናደዳለች። ለምን ብትሉ ለራሳቸው ጥቅም ሲሉ ሲደውሉ እንዲያገኙ ይፈልጋሉ። በእርግጥ አዲሱ ስትሆኑ ምናምን ነገር ግዴታ ስልክ ማዝ ላይ ይጠበቅብን ይችላል። እንዲሁም ደግሞ ነባር ሙናቱ ስንት አመትም ሰርተው አዎ፣ ሰራተኛ ከክፍሉ ውጭ ስልክ እንዲጠቀም የማይፈቅዷሉ ማለት ነው። ሁሉም አንድ አይደለም። በዚህ ዙሪያ እና በጥቅሉ ብቻ ደስ የምትል መዳም ነች። ሌላኛው ደግሞ ምንድን ብላለች። እናንተ ጎበዝ ሰራተኛ ሆኑ ጥሩ ሰራተኛ ሆኑ፣ ይሄን አድርጋችሁ የምትፈልጉትን ነገር ደግሞ የመጠየቅ መብት አላችሁ ብላለች። ለምሳሌ ሻምፖ የምትፈልጊ ከሆነ ማማን ጭድ ሻምፖ ቢያት አትፍሪ። ለምን ትፈሪያት አለች። ስራዋን ስትሰሪላት አትፈሪም አይደል? እሱንም ጠይቂያታለች። የምትፈልጉትን ነገር ይሄን ነገር እፈልጋለሁ ብላችሁ በግልጽ ነገሯት። ግን እናንተ መልካም ስትሆኑ ይሄን ነገር ማድረግ የምትችሉ ብላለች። እና በዚህ አጋጣሚ በራሳችሁ ሳሙና፣ ሻምፖ የምትገዙት ቶቼ ተናገሩ። አያችሁ ለምን ከቢሮ ገና ሲመጡ ተነግሯቸው የሚመጡ ያ ማለት እነሱ እንጂ እኛን አይመለከትም። አንዳንድ አረቦች አሉ፣ ገና ከቢሮ ሰራተኞችን ይዞ ሲመጡ ገዝቶ ይሰጣሉ። ከዛ በኋላ ግን በየወሩ ሰራተኛቸውን ሱቅ ይዞ እየወጡ በራሷ ገንዘብ እንድትገዛ የሚያደርጓሉ። በተለይ ሹፌር ያለበት ቤት ከሆነ በየወሩ አንድ ቀን የደሞዝ ቀን በወጣ በአንድ ቀኑ በሁለት ቀኑ ከሹፌር ጋር ላይ ጋር ያ ሰራተኛ የምትፈልገውን ነገር በራሷ ብር እንድትገዛ የሚያደርጓሉ። እኔ አሁን ለምሳሌ ከሰውዬ ከዛኛው ቤት እንደዚያ ነው። ሴትዋ መሻላ በዲኗ ጠንካራ የምትባለ ሴት ነች። ግን ለሰራተኛ ሻምቦ ራሷ አትገዛም። ለማጨብጨብ ደግሞ አንደኛ ነች። ለምንድን ነው እሱም እኔ ሴዳውን ለእኔ፣ ክሬሙ ልብሱ፣ ምናምን ብዙ ነገር ሰታኝ ትልከኛለ። ግን ከዚያ ላሉ ሰራተኞቿ ሳሙና እንኳን አትገዛም። እና ግን ይህ ነገር በእነሱ ላይ ግዴታ እንደሆነ ራሷ አረቧ ቢሮ ውስጥ የምትሰሩ እየተናገረች ነው። ስለዚህ ግዙ ልን በሉ እንዲሁም የረፍት ሰዓታችሁን በአግባቡ ተጠቀሙ ብላለች። ገባችሁ? ግዴታ የሆነብንን መስራትን ብቻ ሳይሆን የተናገረችው፣ ለምሳሌ ከምሳ ሰዓት በኋላ የረፍት ሰዓት አላችሁ። በሱ ስራ እንኳን ቢኖር የረፍት ሰዓታችሁን አክብሩ። የረፍት ሰዓታችሁ መልስ ስራችሁን ማጠናቀቅ ትችላላችሁ። እራሳችሁንም ማስከብራችሁ ስራችሁንም አክብራችሁ ስሩ እያለች ነበር ማለት ነው። ስለዚህ ከመዳሞቻችሁ ጋር መግባባት ያቃታችሁት ወቸ ይሄን ነገር አድርጋችሁ ሞክሩት። ሌላኛው ደግሞ ድጋሚ ወደ አረብ ሀገር ለመሰደድ የምትፈልጉ ሰዎች ካላችሁ ወደ ባህሬን ሀገር ብትሰደዱ ምርጥ ሀገር ነች። ዜጎቿ ሀሪፍ ናቸው። ሰራተኛ አይበደልበትም ማለት ነው። በነገራችን ላይ ዛሬ ከሰው ቤት ነው ያለሁት። እንግዲህ ፊቷን አዙራ እያወራን ነበር፣ እየቀረጽኩ ነው እያልኳት አልዞራትም ብላለች። በቪዲዮ ወጥታ ታውቅም። በነገራችን ላይ ከእናቷ ቤት ነው ያለሁት። በጣም ነው የምወዳት ነው አማርኛ አችልም፣ በአረበኛ ነው የምናወራው። እሷ የኦሮሞ ልጅ ነች፣ ግን ቆይተናል አብረን። ቪዲዮን ታይዋለ፣ ዩቱብ እንዳለ ታውቃለች። በነገራችን ላይ በጣም ታማኝ ልጅ ነች፣ አትናገርብኝም። አንዲት የስልጤ ልጅ ነበረች፣ እሷ ግን አወርዳኛለች። ያውም የድሮ ቻናል እያለ ነው ቻናል ትሰራለች እኮ ብላ ተናገረችብኝ። ያው ሴት ወይ ግን ብዙ የዚህ ነገር ስለማይገባ ሰምታ እንዳልሰማች ነው ያለፈች ማለት ነው። እና ግን ሰው በኋላ ሆናችሁ ቪዲዮ አስቀርጽ ኖር ነው ሰምታችኋል። አንቺስ እንዳትሉኝ።